ሰላም። ዛሬ እንግዲህ በየአመቱ ለውጡን የማሳየውን የዚህ ኤግል ሂልስ ተቋራጭ እየሰራ ያለውን ለውጥ በዚህ በለገሃር አካባቢ ለማየት እንሞክራለን። እንግዲህ ይሄኛው ህንፃው ወረድ ያልቋል፣ ያለምታት፣ እዚ ጋ እንደ መናፈሻ ነገር አለ። እዛም ብዙ ህንፃዎች እየሰሩ ነው። እያ ነምበር ዋን ላጋር ይላል እና እዚህ ጋ ያለው ለውጥ ይህንን ይመስላል። እዚህ ጋር እንደምታዩት አዳዲስ ህንፃዎች አሉ። እዚህ ጋር እንደታጠረ ነው። እዚህ ጋር እንደ ጣሊያን ሬስቶራንት እንደነበር ታስታውሳላችሁ። አሁን እዚህ አካባቢ ታጥሯል። እስቲ ወደ ውስጥ ገብተን ደግሞ ለማየት እንሞክራለን ምን ለውጥ እንዳለ። እዚህ ጋር ያ እንደምታዩት አንበሳው አለ አፄ ምኒልክ ስል ያለበት እና የተጌጥ አይቱ ጋር ማየት እንችላለን ማለት ነው። ከዚህ በፊት አጥሮ ነበር፣ አሁን ግን ተከፍቶ ማየት ይቻላል። እስቲ ቀረብ ብለን እኒየው ምን እንደሚል አሁን አለ ጠጋ ብሎ ለማየት እና እዚጋ የታያ ሰጣግ ማየት ንግስት ዘውዲቱ ንግስት ዘውዲቱን እዚጋ እናያለን። እዚህ ጋር ማለት ነው። ንግስት ዘውዲቱ ይህንን ይመስላሉ። እዚህ ጋር ልዑል ራስ መኮንን የቀዳማዊ ኃይለ ሥላሴ አባት። እዚህ ጋር ደግሞ ዳግማዊ ሚኒሊክ ንጉሰ ነገስት ኢትዮጵያ ይላል። ከላይ እንበሰው አለ። እዚህ ጋር ማነው? ግርማዊ ንጉስ ተፈሪ መኮንን ተፈሪ መኮንን ያው ቀዳማዊ ኃይለሥላሴ ናቸው። እዚ ጋ ይህ የኢትዮጵያ ጀግኖች ምልክት የይሁዳ አንበሳ በታላቁ ስመጥሩ የኢትዮጵያ ንጉሰ ነገስት ዳግማዊ አፄ ሚኒሊክ መታሰቢያ ይሆን ዘንድ ነበር ይላል። በ1922 ዓ ም በኢጣሊያን ፋሽስት ወረራ ጊዜ በዘርፉ ወደ ሮማ ተወስዶ ሰላሳ ዓመት ከቆየ በኋላ እንዲመለስ አድርገነዋል ይላል። እንግዲህ ንጉሱ ናቸው ያስመለሱ፣ ከሰላሳ ዓመት በኋላ ነው የተመለሰው። ይሄ ነገር የሚገርም ነው። መንግስታችን በዚያው ቀን ህዳር 29 1960 ዓ.ም በቀድሞ ስፍራው ላይ ቆሞ በታሪካዊ መታሰቢያነቱ እንዲኖር አድርገነዋል፣ ቀዳማ ኃይለ ስላሴ ንጉሰ ነገስት ዘኢትዮጵያ ይላል እና ይሄ እንግዲህ ታሪካዊ ነገር ነው።

ወፍሯል፣ ይላል አንበሳ። የአራዳ ልጅ ያስቃሉ በጣም። እና እዚህ ጋር እንግዲህ በላይ ነው እ እዚህ ጋር ዝም ብዬ ለማየት ነው። እንግዲህ እዚህ ጋር ህንጻዎቹ በዚህ መልኩ እየተሰሩ ነው ያሉት። በከፍተኛ ፍጥነት እየተካሄደ ነው የተለያዩ እዚህ ጋር የጣሊያን ሬስቶራንት እዚህ ጋር ነበር አይደል የፈረሰው እዚህ ጋር ነበር የት ጋር ነበር አላጋር ነው ምናምን የሚባለው ጣሊያን ነበር በጣም የታወቀ ካፌ አዎ እዚህ ጋር ነበር የት ጋር ነበር ከዚህ ኋላ አሁን ፈርሷል ማለት ነው እዚህ ጋር አመሰግናለሁ አሳያለሁ አሳያለሁ ጨምረዋል እዚህ አራዳዎቹ እ በጣም ይገርማል ኦኬ እዚህ ጋር ያው የታወቀ ነው እዚህ ጋር በጣም ረጅም ህንጻ ነው ያለ በጣም ረጅም ህንጻ ሸንኮራ ማን ነው የናፈቃችሁ ሸንኮራ አደጋ እዚህ ጋር እና በጣም ይገርማል። በጣም ትልቅ ህንጻ ነው እዚህ ጋ የምናየው። እስኪ በኋላው በኩል እንዴት እንደሆነ ለማየት በነገራችን ላይ እዚህ አካባቢ የአበባ መሸጫዎች ነበሩ፣ አበባዎች ነበሩ። አሁን ግን እነዛ በሙሉ አበባ እዚሁ እያመረቱ ይሸጡ ነበር እና ትንሽ ደስ በማይል ሁኔታ ባረጁ ጨርቆች የተሸፈኑ ነገር ምናምን ነበሩ እነዛ ሙሉ ብለው አሁን ግሪን ኤሪያ ሆኗል ማለት ነው። በመሀከል የመንገዱ አካፋይ ግሪን ሆኗል እና ታጥሯል። ግን እዚህ ጋር እንግዲህ እናየዋለን። እስኪ በዛ በመሀሉ በኩል እንዴት አይነት ሁኔታዎች እንዳሉ እናያለን። ሙሉ እዚህ ጋር እየተሰሩ ነው። አዳዲስ ህንፃዎች ወጣ ወጣ እያሉ ነው። እዚጋ ይታያቸዋል እንግዲህ። እዚህ ጋር ትንሽ ቤቶች የነበሩበት ቦታ ሁሉ የሉም። አሁን በእነዚህ አይነት ህንፃዎች በህንፃ የህንፃ ግንባታ በየቦታው ነው። በቃ በጣም በሚገርም ሁኔታ ግንባታው በጣም ተቋጥፏል፣ በየቦታው ማለት ነው። እና እንግዲህ ጥሩ ነው ግን ግሪን ኤሪያ በማዕከላቸው ሁል ጊዜ እንደምለው ሶስት ህንፃዎች ከተሰሩ በኋላ ከህንፃዎቹ በኋላ ሌላ መንገድ መስራት ከኋላውም ብዙ ቤቶች መስራት ይቻላል። እንደዛ ከሆነ ሶስት አራት ህንፃ ተሰርቶ ከዛ በኋላ መንገድ አሁን እዚ ጋ እንደምናየው እዚ ጋውን ጥሩ ነው። ቆይ አሳያቸዋለሁ። ሶስት ህንጻዎች አራት ህንፃዎች ተሰርቶ በማዕከሉ መንገድ አሁን እዚ ጋ ይህ ህንፃ አለ። በማዕከሉ እዚ ጋ መንገድ አለ። ስለዚህ መንገድ ካለ መንገዱን ተከትሎ ደግሞ ከኋላ ከኋላ ብዙ ቤቶች ይሰራሉ እና ብዙ ጥቅም አለ። እና ግጥም ማድረግ ጥሩ የለም። አሁን እዚህ ጋር ደስ ይላል። በመካከሉ መንገድ አለ። በህንፃዎች ከኋላም ብዙ ህንፃዎች መገንባት ይቻላል ማለት ነው። መንገዱ እስካለ ድረስ መንገዱን ተከትሎ ብዙ ህንፃዎች ይሰራሉ። ስለዚህ ሶስት አራት ከዛዋዲያ ህንፃ ከዛዋዲያ መንገድ እንደዛ እየተደረገ በጣም ጥሩ ይሆናል ማለት ነው። እዚህ ጋር ይታያቸዋል። እና ሌሎች ማራ እየሰሩ ያለው እንደዛ ነው። እዚህ ጋ ኢትዮ ቴሌኮም አለ፣ በሳተሊት ነገር ተገንብቷል። እና የቴሌኮም ሊሆን ይችላል። እዚህ አካባቢ አላውቀም ግን እንግዲህ አካባቢ ምን ይመስላል? እንዲ እንዳደረጋችሁ እንገምታለሁ። በሌላ ቪዲዮ እስከምንገናኝ ድረስ ገና ሆኖ አይሆን፣ በሚቀጥሉት አመታት ውስጥ አብዛኛው ካል ክፍል ተጠናቆ በልዩ መልኩ ምና ይሆናል ማለት ነው። በተለይ ይሄ ኤግል ሂልስ የገነባው እንትን ምክንያቱም ዝጋታያቸው አላቸው። የግንባታ ሳይቶች በየቦታው ነው፣ በጣም ተጠዋጥፏል ግንባታው ማለት ነው እና እንግዲህ በየሶስት አራት ህንፃዎች ከተሰሩ በኋላ መንገድ የሚለው በጣም ኢምፖርታንት ነው ምክንያቱም አብዛኛው ቦታ ህንጻዎች እየተገነቡ ነው እና መንገዶች በመካከል ሁልጊዜ አጓዳኝ የሚሆኑ መንገዶች መተላለፊያ የሚሆኑ መንገዶች በየህንፃዎቹ መካከል ከተሰሩ በጣም ውብና አዲስ አበባ እናያለን ማለት ነው ባጭር ጊዜ ውስጥ ስላያችሁ አመሰግናለሁ ደናው ሰላም፣ ዛሬ በዚህ በመስቀል አደባባይ ፊት ለፊት እገኛለሁ። እዚህ ጋር አሁን ለማሳየት ሞክረው ምንድን ነው ያው ብዙዎቻችሁ ታውቁታላችሁ ቦታውን፣ ግን እዚህ አካባቢ ያሉ ዛፎች፣ አሁን በአሁኑ ሰዓት እንግዲህ ወደ ምሳ ሰዓት አካባቢ ላይ እንገኛለን። በትክክለኛው ሰዓቱን ለማወቅ ያክል ወደ የምሳ ሰዓት ወደ ሰባት ሰዓት አካባቢ ላይ ነው። ከፍተኛ ፀሐይ አለ። ግን እነዚህ ዛፎች በመኖራቸው እዚህ ጋር ያለውን ንፋስ ብንብየል እንገራቸው ነፋሻ ነው። ሙቀትም ቢሆን በጣም ነፋሻ ነው እና የዛፍ መኖር ጥቅሞ ይሄ ነው። በጣም እንደዚህ አይነት ዛፎች በመኖራቸው ጥላ ነው። አንደኛ ሰው እዚ አካባቢ ላይ እየተናፈሰ ጃን ጥላ ሳያስፈልገው ጥሩ አየር እየሳበ ነፋሻ አየር እየሳበ ጤናማ የሆነ ብዙ ይሄዳል ማለት ነው እና በጣም ደስ የሚል ነው። መኪናዎች በከፍተኛ ደረጃ ቢሆን ጭስ ወደ ሕዝቡ ብላ ወደ መንገደኛው አይመጣም እና በጣም ነፋሻማ ነው። ብሄድ ጋር በጣም ደስ የሚል አየር እዚህ አካባቢ አለ። ያው እዚህ ጋ እንደምታዩት መስቀል አደባባይ ነው። እዛ ጋ ማለት ነው እንደዚህ እና እነዚህ ዛፎች በጣም ደስ ይላሉ። በጥሩ ሁኔታ አድገው ጥሩ አየር እየለገሱ ይገኛል ማለት ነው፣ ለመንገደኛው ለእግረኛው ማለት ነው፣ ለአካባቢ ለሚኖረውም በጣም ነፋሻማ አየር ይሰጣሉ እና ዋናው እዚ አካባቢ ለማሳየት የፈለኩት ያው ይህን ነው። እንግዲህ እንጆ አድርጉ ታያቸዋል። ቅንጫፉ በከፍተኛ ደረጃ ወደ ላይ ነው፣ ከታች እግረኛው ይጓዛል። ቅጠሉ በጣም ተንጀርግጓል እና ሰዎች ለአካባቢው ጥሩ አየር ይሰጣል ማለት ነው። ነፋሻማ አየር ኢቨን እንኳ እንደዚህ አይነት ፀሐይ ሀሩር ቢኖርም በዚህ አካባቢ ስትጓዙ ግን ያ ሀሩር ያ ፀሐይ በፍጹም አይሰማችሁ እና በእንዲህ አይነት ሁኔታ ሁሉም ጋር ሲሆን በጣም ደስ ይላል። ሲሆን ሁሉም ጋር እንዲህ አይነት ዛፎች ቢተከሉ ላለው በጣም ነው ደስ የሚለው እዚህ ጋር ይታያቸዋል ዛፉ ምን እንዴት እንደስ እንደሚ እግረኛው በጥሩ ሁኔታ በዛ ውስጥ ይጓዛል ማለት ነው። ጥላ ሀሩር ሀሩር የሚባል ነገር እሱም አይሰማ አይሰማችሁ ማለት ነው። እዚህ አካባቢ ላይ ሙቀት በሚባል ነገር የለም ኢቭን እንኳን እንደዚ አይነት ኃይለኛ ፀሐይ ቢሆንም ማለት ነው። እና እዚህ ጋ ይበል የሚያሰኝ ነው። እዚህ አካባቢ ያየሁት ደስ ይላል። ጋር የከተማ ባቡር ሰማያዊው ባቡር ሰማያዊ እና አረንጓዴ ሁለት አይነት ናቸው። አንደኛ ወደ ቃሊቲ የሚሄድ ነው ወደ ቃሊቲ የሚሄደው መሰለኝ ይኛው ባቡር እንደገና ደግሞ ወደ አያት የሚሄዱ ደግሞ ግሪን እዚህ ጋ ነው የሚለያዩት ማለት ነው። አንደኛው ግሪኑ በእኔ ላይ ነው የሚያልፈው ማለት ነው። ያኛው ደግሞ ከዛ መጥቶ ከቃሊቲ በዛ ይሄዳል ማለት ነው እና እንዳየሁት ከሆነ ባቡሩም አሁን በጥሩ ሁኔታ እየተንቀሳቀሰ ነው። እንደፊቱ አንድ ሰዓት ምናምን ሳያስጠብቅ በቶሎ የሚመጣበት አሁን በአሁኑ ሰዓት ዌልካም ኢዝ ሎረንስ ወንግ ሎረንስ ወንግ የሚባል ፕራይም ሚኒስተር ኦፍ ሪፐብሊክ ኦፍ ሲንጋፖር፣ ከሲንጋፖሩ ጠቅላይ ሚኒስትር እዚህ መጥተዋል። እና እዛ ጋ የምናየው እሳቸውን እንኳን ደህና መጣ መጡ የሚለው እንትን ነው። እንግዲህ ይሄ ዛፍ ከዚህ በኋላ ሚ አይሄድም ከዚህ በኋላ ዛፍ የለም፣ እና የፀሐዩን ሁኔታ ማየት ይቻላል ማለት ነው። ሙቀቱ በከፍተኛ ደረጃ ይግላል። እንግዲህ ከዚህ በኋላ በዚህ በእግረኛው መንገድ ላይ ዛፍ የለም። እዚህ ጋር ይቆማል። ይህ መጨረሻው ዛፍ እዚህ ጋር ነው ያለው። ከዚህ በኋላ እዚህ ጋር ዛፍ የለም። አሁን እዚህ ጋር ሙቀቱ ይጀምራል ማለት ነው። አሩሩ እና እዚህ አካባቢም ሌሎች ዛፎች ቢተከሉ እንላለን በእግረኛው መንገድ ላይ ተከሉ። በጣም ውብ የሆነ ሸው አዲስ አበባ ነፋሻማ አየር ይኖራታል ማለት ነው እና በብዛት ዛፍ መተከል እንዳለባቸው ይታየኛል። ልክ አሁን እዚህ ጋር እንዳየናቸው አይነት ማለት ነው። እዚህ ጋር ዛፍ የለም እና በመሀል በመሃል በዚህ በእግረኛው መንገድ ላይ ዛፍ መተከል ከፍተኛ አስተዋጽኦ ይኖረዋል። አየርም ይህ በተለይ ሞቃታማውን አየር ሀሮሮን ለመቀየር እንደዚህ ሰው ጃንጥላ መያዛ ሳያስፈልገው አየሩን እየተናፈሰ የሚሄድበት ጤናማ አየር እንዲኖር ልክ እዚያ ጋር እንዳየነው ማለት ነው። ከመስቀል አደባባይ ፊት ለፊት እንዳየነው እዚህ ጋርም ዛፎች እንዲተከሉ እንላለን ማለት ነው። ቢተከሉ ሞር አዲስ አበባን ሞር ውብ ያደርጋታል። ነፋሻ ሞር ተቀባይነት እንዲኖራት ያደርጋል ብዬ እገምታለሁ። እንግዲህ በዚህ ጋር የምታዩት ስታዲየም አካባቢ ነው። የውጭ ምንዛሬ እዚህ ጋር የውጭ ምንዛሬ ለምትፈልጉ እዚህ አካባቢ አለ። የውጭ ምንዛሬ ለማግኘት በፈለጋችሁ እዚህ የውጭ ምንዛሬ ሳባ ይላል። ሳባ የውጭ ምንዛሬ እስኪ እንጠይቃታለን አብረን ከተቻለ ይቅርታ፣ ቪዲዮ ማንሳት ይቻላል? ለሰዎች ለዲያስፖራው እንዲያውቀው እዚህ ውጭ ምንዛሪ እንዳለ፣ አንዳንድ ጥያቄ ልጠይቅሽ። እሱን አሳይቻለሁ። ችግር የለውም። እመጣለሁ ተመልሼ። ሰላም ዜር መስገን አለን አለ እና እንደዚህ እዚህ አካባቢ እንደዚህ አለ። አዎ ግን አይቻልም። እና ዶላር በከፍተኛ ደረጃ ልክ ከብላክ ማርኬቱ በኩል ይሆናል። ህጋዊ ናቸው ሰዎች ህጋዊ ናቸው። እዚህ ጋር ለምሳሌ ሳባ ይላል፣ ሳባ ፎሬክስ የውጭ ምንዛሬ ይላል። ህጋዊ ናቸው።

እንግዲህ ይህን አካባቢ በዚህ ሁኔታ ከቃኘን፣ እዛ ጉዳይ ስላለኝ ወደዛ ዘገባ ነው። መልካም ቀን፣ ደህና ዋሉ።